ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላችሁ። የሰኔ 12 ቀን 2017 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹ እናስቀድም። የአማራ ፋኖ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያም ህልውና እንደሚታገል በአይናችን ተመልክተን አረጋግጠናል። የትኛውም ታጣቂ ኃይል የማያደርገውን የሰብአዊ ድጋፍ ከማድረግ ባለፈም ህዝብን አስተባብሮ ጠብቆ አስጠብቆ ያቆየን የአማራ ፋኖ ነው ይህንን የተናገሩት ከአፋር ክልል በድርቅ ምክንያት ተፈናቅለው በሸዋ ጠቅላይ ግዛት ላለፉት አምስት ወራት የተቀመጡ የአፋር ተወላጆች ናቸው። የአፋር ተፈናቃዮቹ ይህንን ምስክርነት የሰጡት ደግሞ በአርበኛ መከተው ማሞ ለሚመራውና ህዝባዊነቱን በተደጋጋሚ ጊዜ በተግባር ላሳየው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነው። ሙሉ ዝርዝር መረጃ አዘጋጅተንለታል። በቀዳሚነት ወደ እናንተ ሲደርስ የምትሰሙት ይሆናል። የብልጽግናው ሰራዊት እስከ ሰኔ 30 በሚኖር የአማራ ክልል ቆይታ ያገኘውን ሁሉ ዝረፍ፣ አውድም፣ ድፈር የተባለ ይመስላል። በአንዳንድ ቦታዎች አፈሙዝ ውጊያ አቆሞ የንጹሐንን መኖሪያ ቤት በዚህ የክረምት ወቅት በጭካን እያፈረሰ ይገኛል። የአማራ ፋኖ በበኩሉ ለብልጽግናው ሰራዊት ተገቢው ምላሽ እየሰጠ ሲሆን፣ የዚሁ ዘመቻ መሪ በቀጥታ ተሳታፊ የሆነበት ከባድ አውደ ውጊያ ተካሂዶ በፋኖ የበላይነት ተጠናቋል። በየትኛው ግንባር የሚለውን ከዝርዝር ዜናችን ታገኙታላችሁ። በ1967 ዓ ም የእስራኤል አረብ ጦርነት በእስራኤል አሸናፊነት በስድስቱ ቀን ነበር የተጠናቀቀው። ዛሬ ግን ከኢራን ጋር የምታደርገው ጦርነት ከብዶባታል። የአሜሪካን ድጋፍ ማግኘት ካልቻለችም አንድ ከባድ ተልኮ ልታሳካው እንደማትችል ተረድታለችና ሳትወድ በግድ የአሜሪካን ደጅ መጥናት ጀምራለች። የእስራኤል ሕዝብ በበኩሉ የኢራን ሚሳኤሎች መቼ ነው የሚያልቁት? የሚያልቁስ ሲሉ እስከ መጠየቅ ያደርሳቸውን ድንጋጤ የፈጠረ የሚሳኤል ጥቃት አስመሯቸዋል። የሁለቱ ሀገራት አሁናዊ ጦርነት ምን መልክ አለው የሚለውን ዜናችን በዝርዝር የሚያስደምጣቸው የውጭ ዜናችን ነው፣ ዝርዝር ተዘጋጅቶለታል። የአማራ ህዝብን በአባሹና የአማራ ብሔርተኝነት አባቱ ታላቁ ሞር ፕሮፌሰር አስራት ወልደየስ ዛሬ የትውልድ ቀናቸው መሆኑን አስመልክቶ ዝክረ ፕሮፌሰር አስራት ወልደየስ መታሰቢያ አዘጋጅተናል። የመጀመሪያውን ክፍል በቀኑ የዜና ሰዓታችን ማቅረባችን የሚታወስ ሲሆን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 እናመራለን ወደ ቀዳሚው መረጃችን አለፍን። የአማራ ህዝብ ለመሪው ፈጣን ምላሽ ሰጠም። የአማራ ፋኖ ሸዋ ጠቅላይ ግዛት ዋና አዛዥ አርበኛ መከተው ማሞ በቅርቡ የአፋር ተፈናቃዮችን በጎበኘበት ወቅት የአማራ ህዝብ ለተፈናቃይ አፋር ወገናችን አፋጣኝ ምላሽ በመስጠት አጋርነቱን እንዲያረጋግጥ ሲል ጥሪ ማቅረቡ ይታወሳል። የአካባቢው ህዝብና የፋኖ ሰራዊት የአርበኛውን ጥሪ ተቀብሎ ለተፈናቃዮች ድጋፍ አድርጓል። ድጋፉ የተበረከተላቸው የአፋር ወገኖቻችን በበኩላቸው የአማራ ህዝብ ፋኖን ለምን እንደሚደግፍና ሁሉም አማራ ፋኖ ነው የሚባልበት ምክንያት ተገልጦልናል። በአምስት ወራት ቆይታችን የፋኖን ጀግንነትና ሰብአዊነትም ተገንዝበናል ሲሉ ተናግሮ የአካባቢው ህዝብና የፋኖ ሰራዊት የአርበኛውን ጥሪ ተቀብሎ ለተፈናቃዮች ድጋፍ አድርጓል። ድጋፉ የተበረከተላቸው የአፋር ወገኖቻችን በበኩላቸው የአማራ ህዝብ ፋኖ ለምን እንደሚደግፍና ሁሉም አማራ ፋኖ ነው የሚልበት ምክንያት ተገልጦልናል በአምስት ወራት ቆይታችን የፋኖን ጀግንነትና ሰብአዊነትም ተገንዝበናል ሲሉ ተናግረዋል። በአፋር ህዝብ ላይ በደረሰ ድርቅ ምክንያት የቁም እንስሳዎቻቸውን ጭምር ይዘው ወደ አማራ ክልል የገቡ በርካታ ወገኖች ይገኛሉ። እነዚህ ወገኖች ወደ አማራ ክልል ሲገቡ ወገኖቻችን ናቸው ብለው ሲሆን የአማራ ህዝብም በድርቅ ምክንያት የተፈናቀሉ የአፋር ወንድም ህዝብን ተቀብሎ ማስተናገዱን የተናገሩት ተፈናቃዮቹ፣ ለአፋር ህዝብ ግመል ማለት ምን እንደሆነ እናንተም የምታውቁት እውነት ነው። እናንተ ባትደርሱልን ኑሮ እኛ ብንተርፍ እንኳን ግመሎቻችን ያልቁብን ነበር። የአማራ ህዝብ እውነትም አገር የገነባ ህዝብ መሆኑን ለአምስት ወራት በነበረን ቆይታ ማረጋገጥ ችለናል ሲሉ መናገራቸውን ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የደረሰን መረጃ ያመላክታል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አስተዳደር ኃላፊ አርበኛ እንዱ አለማየለ በበኩሉ ለአፋር ወንድሞቻችን በገባነው ቃል መሰረት ህዝባችንን አስተባብረን ወንድማዊ ድጋፋችንን አድርገናል፣ ወደፊትም እናደርጋለን በማለት ተናግሯል። በቅርቡ በድርቅ ምክንያት ከአፋር ክልል ወደ አማራ ክልል የመጡ የአፋር ወገኖችን በአርበኛ መከተው ማሞ የተመራ ከፍተኛ የዙ አመራሮችን ያካተተ ልዑክ መጎብኘቱ ይታወቃል። በወቅቱም አርበኛ መከተው ማሞ መላው የፋኖ ሰራዊትም ሆነ አጠቃላይ የአማራ ህዝብ ከአፋር ወንድሞቹ ጎን ነው፣ የሚመለከታቸው አካላትና የሰብአዊ ድጋፍ ሰጪ ድርጅቶች አስፈላጊውን እርዳታ ለአፋር ወገኖቻችን ያደርጉላቸው ዘንድ ጥሪ አቀርባለሁ ማለቱ ይታወሳል። በአርበኛ መከተማ ጥሪ መሰረትም በሸዋ ጠቅላይ ግዛት ይፋት አውራጃ ቀወት ወረዳ የዋጩና የኩሪቤሬ ነዋሪዎች በቀበሌና በክላስተር የአርበኞች ፋኑ አመራሮች አማካኝነት ከቤት እንስሳት መኖ በተጨማሪ ለወገኖቻችን የዕለት ደራሽ ምግቦችን በማሰባሰብ ለመሪያቸው ጥሪ ፈጣን ምላሽ ሰጥተዋል። በዚህ ድርጊታቸውም ለመሪያቸው ያላቸውን ክብር ብቻ ሳይሆን ለአፋር ወንድም ህዝብም የቅርብ ፈጥኖ ደራሽ ወገንተኝነታቸውን በተግባር አስመስክረዋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ እንደ ተቋም የበኩሉን አስተዋጽኦ በማድረግ ለወገኖቻችን የተላ ከውን ድጋፍ የአጼ አምደ ጽዮን ኮር ምክትል ጦር አዛዥ አርበኛ ታከለ በጋሻው በቦታው በመገኘት አስረክበዋል። ድጋፉን ያስረከበው አርበኛ ታከለ በጋሻው በወቅቱ ባስተላለፈው መልእክት የአፋርና የአማራ ህዝብ ረጅም ዘመናትን የተሻገረ የጋራ ታሪክ ያላቸው ወንድማማች ህዝቦች ናቸው። ምንም እንኳን የህሉና ትግል ላይ ብንገኝም ለአፋር ወገኖቻችን ያለንን አጋርነት በማንኛውም ሁኔታ ውስጥ ብንሆንም ለአፍታም እንኳን የማንዘነጋው ጉዳይ ነው ብለዋል። በህዝብ ረሃብና ስቃይ ላይ ሀሴት የሚያደርገው የብልጽግናው አገዛዝ በበኩሉ በአንድ ያዝርት ወቅት በተቋረጠ የሰማይ በአንድ ያዝርት ወቅት በተቋረጠ የሰማይ ጥል ምክንያት ህዝብ በዚህ ደረጃ ሲሰቃይ ራሱ በቀሰቀሰው ጦርነት ህዝብ በተፈናቃይ ካምፕ ሲሰቃይ መፍትሄ ከማምጣት ይልቅ ጭራሽ በህዝብ ረሃብ ላይ ይሳለቃል። የአገሪቱን ህዝብ በቁም እየቀበረ ነገር ግን ኢትዮጵያ ሚራክል እድገት ላይ ናት ይላል። ይህን የተመለከተው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዋና አዛዥ አርበኛ መከተው ማሞ የኢትዮጵያ ህዝብ ረፍት የሚያገኘው በዚህ ስርዓት መቃብር ላይ ነው። ይህ ስርዓት በስልጣን እስካለ ድረስ ሁሉም ህዝብ በተናጠል የበዛ መከራ መቅመሱ አይቀርም ሲል መናገሩ ይታወሳል። የአማራ ፋኖሿ ጠቅላይ ግዛት ህዝ በወታደራዊ ሜዳ፣ በፖለቲካና ማህበራዊ ኢኮኖሚያዊ መስክና በወገን ጠላቶች የሚዲያ ፕሮፖጋንዳ እየተፋለመ ሁሉንም እያሸነፈ ሲሆን ጎን ለጎን ደግሞ እንደዚህ አይነት ለአማራ ህዝብ ዘላቂ ወዳጅ የሚያፈራለትን ተግባር እየፈጸመ ይገኛል። ወደ ተከታዩ መረጃችን አለፍን። እስከ ሰኔ ሰላሳ ቆያለው ብልጽግና። የብልጽግናው ስርዓት በአማራ ህዝብ ላይ ላሰማራው ሰራዊቱ እስከ ሰኔ ሰላሳ በሚኖረው ቆይታ በአማራ ህዝብ ላይ የሚጠበቅበትን ያህል ጉዳት እንዲያደርስ መመሪያ ሰጥቷል። በዚህ የበላይ አዛዦቹ መመሪያ መሰረትም የአማራን ህዝብ ንብረት እየዘረፈ የበላ መሆኑን የተናገረው የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ምክትል አደረጃጀት ዘርፍ ኃላፊ አርበኛ መልካ ሙጣሴ በባህዲ ሚልሻና አድማ ብተና መሪነት በካድሬ አስተባባሪነት የአማራ አርሶ አደር ማሳውን እንዳያርስ በሬው እየተነዳ ታርዶ ተበልቶበታል ብሏል። አርበኛ መልካሙ ሙጣሴ አክሎም ሰፊ ቀጠና የሚሸፍነው የእቴጌ ጣይቱ ክፍለ ጦር ያለፉትን ሶስት ቀናት ያለማቋረጥ ብርቱ ውጊያ እያደረገ መሆኑን ተናግሯል። በዚህ ውጊያ ይላል፣ አርበኛ መልካ ሙጣሴ ከጋፋት ክፍለ ጦር፣ ከተራራው ራስ ጉና ክፍለ ጦር እና ሌሎች አጎራባች ኃይሎች ጋር ቅንጅት ፈጥረን ባደረግነው ተጋድሎ ያለምንም የፋኑ መስዋዕትነት የብልጽግናን ሰራዊት ከፍተኛ ኪሳራ አድርሰንበታል። ወደ ቀጠናችን የተሰማራውንም ከባድ ምት ስለመታ ነው የተረፈውን ኃይሉን ሰብስቦ ወደ ዋና ካምፑ ገብቶ እንዲሰበሰብ አድርገነዋል ብለዋል። አርበኛ መልካሙ የውጊያ ሪፖርቱን ሲገልጽም በተለየ መልኩ ትናንት በመና መቀጠዋ ወረዳ መና ጽዮን በተባለ ቀበሌ ከባድ ውጊያ መደረጉን አስታውሶ ከፍተኛ ድል የተገኘበትን ይህን የውጊያ ተጋድሎም የክፍለ ጦር ዋና አዛዥ የመራው መሆኑን ተናግሯል። በመና መቀጠዋ መና ጽዮን በሚባል ቀጠና ላይ ሰፋ ያለ ውጊያ ተደርጓል። በዚህ ውጊያ ላይ የቴጌ ጣይቱ ክፍለ ጦር እና አርበኛ ተሾም አበው እየመሩት ሰፋ ያለ ውጊያ ነው የተደረገ። የተራራው ራስ ጉና ክፍለ ጦርም ዙሪያ ከበባ በማድረግ ሰፊ ውጊያ አድርገዋል። በርከት ያለ የጠላት ኃይል ቁሳዊም ሰብአዊም ኪሳራ ደርሶበታል ማለት ነው። በዚህ ውጊያ ላይ እንግዲህ ከድሮው በተለየ መልኩ ደና ተዋጊዎች ናቸው የሚባል በአቅምም በሎጂስቲክም በጦር መሳሪያም የተለየ በሚል ክፍለ ጦሩ ተወርዋሪ ኃይል አዘጋጅቶ በርከት ያሉ ስናይፐሮች በበርከት ያሉ ቡድን መሳሪያዎችን ይዞ አቅም ያላቸው ተዋጊ ናቸው በሚለው መርጦ ነው ወደ ናሮኛ ተሾማ በው የላካቸው ማለት ነው። እነዚህ የተላኩ ሀይሎች ከብናት ደጋመዛ ከደጋመዛ ኒቋራ ከኒቋራ በማድረግ ነው እንግዲህ መናመቀጠ ገብተው በጀርባ ከፊት ለፊት የጉና በጌ ምድር አለ አጃ ላይ የተቀመጠ ሀይል አለ። እነዚህ ሀይሎች ከበባ በማድረግ ዋና ተዋጊ የሚባለውን ነው በጀርባ ለማስገባት ሙከራ ያደረጉት ነገር ግን የውጊያ ስልቱን በመቀየስ ፋኖ ዙሪያ ከበባ በማድረግ ይሄ ተዋጊ ነው የሚባለውን ተወርዋሪ ሀይል ከበባ በማድረግ እጅግ በሚያዋርድ መልኩ በጠላት ሀይል ላይ ምት ተካሂዶበታል ማለት ነው። ከፊት ለፊት የኛ ሀይል እየተዋጋ ከጀርባ የተራራው ራስ ጉና ክፍለ ጦሮች በመግባት በጀርባ በከፍተኛ ሁኔታ እንዲመጣ ተደርጎ ምሽቱ እስኪያቋርጠን ድረስ በከፍተኛ ሁኔታ ነው እየተመቶ የሄደው ማለት ነው። እግሬን አውጭኝ በማለትም እንግዲህ ተራራውን ሁሉ ለቆ ወደ ጉና በገምድር ወረዳ እየሮጠ የነበረው ነገር ግን አሁንም እየተከተሉ ሲመጡት ነው እንግዲህ ከደብረ ታቦር አፋጣኝ ሀይል ተልኮ እንዲያወጣቸው የተደረገ ምሽቱም፣ ያው ተፈጥሮም ስላገዛቸው ብቻ በትናንትና ዕለት እንግዲህ ይህ ሀይል የተወሰነ ኃይል ይዞ መውጣት ችሏል ማለት ነው። በተመሳሳይ የፋኖን ውጊያ መቋቋም ያልቻለው የብልጽግናው ሰራዊት በዚህ ሰዓት በሙሉ አቅሙ የፋኖ ቤተሰብ ናቸው የተባሉትን ንጹሐን ቤት ለቤት እየዞረ እያወደመ ይገኛል። በዚህም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር አመራር የሆነውን የአርበኛ አይነ አለም ጥላሁንን ቤተሰቦች መኖሪያ ቤት ማቃጠሉን የክፍለ ጦሩ ቃል አቀባይ አርበኛ ሻምበል ተስፋ ለጣና ቴሌቪዥን ተናግሯል። የብልጽግና ሰራዊት ካፈሙዝ ውጊያ ወደ ቤት ማቃጠል ፊቱን አዙሯል፣ የሚለው አርበኛ ሻምበል በላይ ጋይንት ወረዳ መገንጣያ ተብሎ በሚጠራው አካባቢ የተፈጸመውን የስርዓቱን ሰራዊት ግፍ ሲናገርም የአርበኛውን ቤተሰብ መተዳደሪያ የነበረ የንግድ ቤት ሙሉ በሙሉ ማውደሙን አስታውቋል። አርበኛ አይን አለም ጥላውን የብልጽግናው ስርዓት በአማራ ሕዝብ ላይ ያሳደረውን የህልውና አደጋ ለመቀልበስ አራት ልጆቹን ይዞ ትግል ከገባ ሁለት ዓመት እንዳለፈው ቃል አቀባዩ ጨምሮ ገልጿል። ይህ በእንዲህ እንዳለ በዚሁ ጋይንት አውራጃ ዳሞት ተብሎ በሚጠራው ቀበሌም በተመሳሳይ የአማራ ፋኖ ጎንደር ጠቅላይ ግዛት ዝ አንበሳው ጋይንት ክፍለ ጦር አባል የሆነው አርበኛ ምረቱ አዳነ ቤተሰቦች ቤትም በብልጽግናው ሰራዊት መቃጠሉን ቃል አቀባዩ ተናግሯል። ክቡራትና ክቡራን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ እስራኤልና ኢራንን ወደ ተመለከተው ዓለም አቀፍ የትንታኔ ዘገባችን እናልፋለን። የስድስቱ ቀን ጦርነትን መድገም ያልቻሉት ኔታንያሁ እስራኤል ከአምሳ ስምንት ዓመታት በፊት ከበርካታ አረብ ሀገራት ጋር ለስድስት ቀን የዘለቀ ከባድና ውጤታማ ጦርነት አካሂዳ ነበር። ስድስት ቀናትን ብቻ በፈጀው በዚያ ጦርነት እስራኤል በርካታ ግዛቶችን ያስፋፋችበትና አሁንም ድረስ በታላቅነት ያስመዘገባትን የጦር ሜዳ ጀብዱ ፈጽማ ነበር። ዛሬ ግን ያንን መድገም አልቻለችም። ለምን ሲሉ ይጠይቃሉ። እስራኤል ከኢራን ጋር የገባችበት ጦርነት ዛሬ ሰባት ቀን የደፈነ ሲሆን በሰባት ቀን የውጊያ ቆይታም ከአራት መቶ በላይ ኢራናውያንን ስትገድል ከሀያ በላይ በወታደራዊና በኒውክለር ማብላያ ዙሪያ የነበሩትን ቁልፍ ሰዎች አሰናብታለች። በአንጻሩ እንደ ቴልአቪቭና ሃይፋ የተሰኙ ከተሞቿንም በኢራን ሚሳኤል አስደብድባለች። ሆስፒታልና የደህንነት መስሪያ ቤቷ ህንፃ በኢራን የፈረሰባት ሲሆን ወደ ሰላሳ የሚጠጉና ብርቅዬ ልጆች የምትላቸው ዜጎቿ ከኢራን በተወነጨፈ የሞት መላእክት ተቀስፈውባታል። ኢራን ከ360 ጊዜ በላይ ወደ እስራኤል ሚሳኤሎችን አስወንጭፋለች። በእስራኤል ሰማይ ስር አልፎ መሬቴን የሚነካው የለም የምትለው እስራኤል አይረንዶም፣ አይረንቢም እና የዳዊት ወንጭፍ የተሰኙ ጸረ ሚሳኤል መሳሪያዎቿን ተማምና ነበር። ሆኖም ሁሉንም የኢራን ሚሳኤሎች መቋቋም አለመቻላቸው ለእስራኤል ፈተና ሆኖባታል። የሚሳኤሎቹ ያልተቋረጠ ጥቃት ለእስራኤል ከባድ ፈተና ከመሆንም አልፈው መቼ ነው ተተኩሰው የሚያልቁት የሚለው ጥያቄ በራሱ ከባድ ራስ ምታት ሆኖባታል። በሰባት ቀናት ውስጥ 360 ሚሳኤል ወደ እስራኤል ያስወነጨፈችው ኢራን በድምሩ በሺ የሚቆጠር ሚሳኤል እንዳላት ይታወቃል። ሆኖም ከወታደራዊ ሚስጥርነቱም በተጓዳኝ በየትኛውም የመረጃ ጠለፋም ቢሆን የኢራን ሚሳኤሎች ቁጥር እስካሁን ይፋ መሆንና የሚሳኤሎቹ መከማቻ ቦታም አለመታወቁ ሌላው ውስብስብ ጉዳይ ሆኖባታል። በየሰዓቱ ከኢራን ወደ ቴላቪቭ እና ሀይፋ የሚወነጨፉ የኢራን ሚሳኤሎች በመጡ ቁጥር ወደ መጠለያ ገብታችሁ ተደበቁ የሚለው የሞንታርቦ ማስታወቂያም የእስራኤልን ሕዝብ አሰልችቶታል። የህዝብ መሰላቸት ያሳሰበው የቤንያሚን ኔታንያሁ መንግስት በበኩሉ እባካችሁ ይህንን ቀን ለማለፍ ነውና አትሰልቹ እያለ በየሰፈሩ ማስታወቂያ እያስነገረ ይገኛል። ትናንት በነበረው የእስራኤል የአየር ድብደባ ግዙፉ የኢራን ኒውክለር ማዕከል ከፊል አካል ወደመ ብለን መዘገባችን ይታወሳል። ዛሬ በወጡ መረጃዎች ደግሞ የኒውክለሩ ሙሉ አካል ሊወድም አለመቻሉ እስራኤልን አስጨንቋታል። ሙሉ በሙሉ ለማውደም ደግሞ እስራኤል እየመረራትን ቢሆን የአሜሪካን ደጅ እንድትጠና አስገድዷታል። ፎርዶ የሚባለው የኢራን ኒውክለር ማዕከል እንዲወድም የግድ የአሜሪካ ድጋፍ ያስፈለገው ደግሞ የፎርዶን የኒውክለር ማብላያን መድረስ የሚችለው የአሜሪካው 14,000 ኪሎ ግራም ገዳማ የሚመዝነው በንከር በስተር የተሰኘው ቦምብ ብቻ በመሆኑ ነው። ለእስራኤል ተደጋጋሚ የአየር ድብደባ አልበገር ያለው ፎርዶን የሚገኘው የኢራን ኒውክለር ማዕከል ምን ቢሆን ነው የሚል ተደጋጋሚ ጥያቄ ይቀርባል። ስለ ፎርዶን የኒውክለር ማዕከል መጠነኛ ግንዛቤ የሚሰጥ መረጃ እንንገራችሁ። ኢራን አሉኝ ከምትላቸው ሁለት እጅግ ወሳኝ የኒውክለር ማብለያ ማዕከላት መካከል አንዱ ሲሆን የእስራኤል መከላከያ ኃይል የአየር ጥቃት ቢያደርስበትም ጉዳት ሊደርስበት አልቻለም። የተገነባው በግዙፍ ተራራ ተከቦ ሲሆን ከመሬት በታች ከ80 እስከ 90 ሜትር ጥልቀት አለው። ለዚህም ዋነኛ ምክንያቱ ከደህንነትና ከጥበቃ ጋር በተያያዘ ምክንያት ሲሆን ኢራን ዩራኒየም 235 የተሰኘውን ለማግኘት ከምትጠቀምባቸው ቁልፍ የማበልጸጊያ ጣቢያዎች አንዱ ነው። የፎርዶን የኒውክለር ማብላያን መድረስ የሚችለው የአሜሪካው 14000 ኪሎ ግራም የሚመዝነው በንከር በስተር የተሰኘው ቦምብ ሲሆን፣ ቦምቡ ከመሬት ስር ያሉ ስፍራዎችን እንዲሁም ከፍተኛ ጥበቃ የሚደረግላቸውን የተቀበሩ የጦር መሳሪያዎችን ለማውደም ታልሞ የተሰራ ነው። ቦምቡ ከመፈንዳቱ በፊት መሬት አለት ወይም ድንጋይ ሰንጥቆ በመግባት ሳይፈነዳ መቆየት ይችላል። 6 ሜትር የሚረዝመውና 1400 ኪሎ ግራም ከመመዘኑ አንጻር የአሜሪካው ቢቱ የተሰኘው መሳሪያ ነው ሊሸከመው የሚችለው። ፎርዶን ኒውክለር ማዕከልን ብቻዋን ማውደም እንደማትችል የተገነዘበችው እስራኤል አሜሪካ በንከር በስተር የተሰኘውን ቦምብ እንድትሰጣት እየተለማመጠች ትገኛለች። ሆኖም ዋይት ሀውስ ለውሳኔ ተቸግራለች። አሜሪካ በንከር በስተርን ለእስራኤል ለመስጠት ያንገራገረችበት ምክንያት ደግሞ በሁለተኛው የዓለም ጦርነት ወቅት ሄሮሺማና ናጋሳኪ ያደረሰችው የኒውክለር ጥቃት ያስከተለውን ጉዳት ስለተረዳች ሊሆን እንደሚችልና ሁለተኛ ጥፋት ላለመድገም እንደሚሆን ተገምቷል። በ1967 ዓ ም እስራኤል በሌቪ ኤሽኮል እየተመራች ባደረገችው የስድስቱ ቀን ጦርነት ጠላቶቿን ማሸነፍ ብትችልም በዚህ ዘመን ግን ኢራንን ብቻዋን ለማሸነፍ የአሜሪካና የአውሮፓ ኅብረት ድጋፍ አስፈልጓታል። በመጨረሻም በቀን ዜና ዕወጃችን የጀመርነውን ዝክረ ፕሮፌሰር አስራትን እናቀርብላችኋለን። ዝክረ አስራት ወልደየስ። ክቡራን ቤተሰቦቻችን በቀኑ የዜና ዕወጃችን ላይ ዝክረ አስራት ወልደየስ በሚል ርዕስ መጠነኛ መግቢያ ማቅረባችን ይታወሳል። በምሽቱ የዜና ዕወጃችን እስከቻልነው ድረስ የታላቁን ሞር የአማራ ዝብንባባሹን የእውነትና የእውቀት ማዕተሙን ሰው በጠፋበት ሰው ሆኖ የተገኘውን ውድ የኢትዮጵያና የአማራ ልጅ ፕሮፌሰር አስራት ወልደየስን እንዘክርላችኋል። ታላቁ ምሁር ፕሮፌሰር አስራት ወልደየስ የመጀመሪያ ዲግሪያቸውን በግብፅ አሌክሳንድሪያ፣ የስፔሻላይዝድ ትምህርታቸውን ደግሞ በስኮትላንድ ኤደንብራ ተምረው ድሃውን ወገናቸውን በታማኝነት ለማገልገል ሁለቱንም ጊዜ ወደ አገራቸው መጡ እንጂ በአዳኖቹ ያቀረቡላቸውን አማላይ ደሞዝ ተቀብለው በዚያው አልቀሩም። እኔን የምትጠብቅ ድሃናት አለችኝ እኔ ካልሄድኩላት ልትሞት ትችላለች ሲሉ ረብጣ ዶላርን ረግጠው ድሃዋን እናት አገራቸውን ለማገልገል ከስኮትላንድ አዲስ አበባ ገቡ። በአገር ቤት ቆይታቸውም የጥቁር አንበሳ ስፔሻላይዝድ ሆስፒታልን እውን ከማድረግ እስከ ሕክምና ኮሌጅ ምስረታና ዲን ሆኖ ማገልገል የደረሰ ከፍተኛ ድራ የተወጡ የእውቀትም የሙያም አባት ናቸው። በሙያቸው ወቅት ሁለት ነገሮች እንደሚያበሳጫቸው የሚናገሩት የቅርብ ወዳጆቻቸው ፕሮፌሰርን፣ የሚያናድደው አንደኛ የተማረ ሰው የቀዶ ጥገና ሐኪም ብሎ ሲጠራ አይወዱም። የሰው ልጅ ዕቃ ይመስል እንዴት ጥገና የሚል ቃል ይጠቀማል ሲሉ ይናደዳሉ። መባል ያለበትም የቀዶ ህክምና ሐኪም ነው የሚባለው ሲሉ ይናገሩ ነበር ሲሉ ምስክርነታቸውን ይሰጣሉ። ሌላው ፕሮፌሰሩን የሚያበሳጫቸው በሥራቸው ቸልተኛ የሆኑ ባልደረቦችን አይወዱም። በትምህርታቸውም ዝንጉ የሆኑና ለማወቅ የማይጥርን ተማሪ ይጠሉ ነበር ሲሉ የፕሮፌሰሩን ሌላ ገጽታ ይናገራሉ። ሆኖም የተማሪውን ችግር ተጠግተው በማዳመጥ ጉድለቱን ሊሞሉለት የሚፈልጉ አባትም እንደሆኑ ጭምር ባልደረቦቻቸውና የቀድሞ ተማሪዎቻቸው ይናገሩላቸዋል። ምሁር ባይኒያ ላይ የሚለው የህዋ ስርዓት አራት ኪሎ እንደገባ በክፉ ከጠመዳቸው ኢትዮጵያውያን መካከል አንዱ ፕሮፌሰር አስራት ወልደየስ ናቸው። ፕሮፌሰሩ ላይ ያልተቋረጠ የስም ማጥፋት ዘመቻ የጀመረባቸው ሲሆን በወቅቱ በመንግስት ቁጥጥር ስር ይታተሙ በነበሩ ጋዜጦች ተስፋዬ ገብረአብ አብ በሚያስተዳድረው እፎይታ መጽሔት፣ ማለዳ፣ አዲስ ዘመን ጋዜጣና አብዮታዊ ዲሞክራሲ የተሰኙ ህትመቶችን ተጠቅሞ ፕሮፌሰሩ ከደርግ ጋር ሆነው ወግተውኛል የሚል ክስ ያቀርብባቸው ነበር። በወቅቱ ፕሮፌሰር አስራት ሲጠየቁ እኔ የህዝብ ልጅ ነኝ። በሙያዬ ከንጉሱ እስከ መንግስቱ ኃይለማርያም ቤተሰቦች ከደሃ ገበሬ እስከ ወታደር የሙያውን ስነ ምግባር በሚጠብቅ ሁኔታ አገልግያለሁ። እነሱ እንደሚሉትም ሳይሆን ምጽዋ ላይ የኢትዮጵያ ወታደር ወይም የተገንጣይ ሳንል አክመናል። አሁንም ቢሆን እርዳታ ካስፈለጋቸው ለእነሱም ለማገልገል ችግር የለብኝም ነበር ያሉት ፕሮፌሰር አስራት ወልደየስ ከደሃው የኢትዮጵያ ገበሬ እስከ ቀዳማዊ ኃይለ ስላሴ ያሉ ኢትዮጵያውያንን በታማኝነት ሙያዊ ገዛ ያደረጉ ምሁር፣ በመጨረሻ ግን የፖለቲካ ፓርቲ ውስጥ ገቡ። ለዚያውም የብሔር ፓርቲ መሰረቱ የሚል መገረም በበርካቶች ዘንድ ይነሳና ይቀነቀን ጀመር። በዚያ ጊዜ ነበር ፕሮፌሰሩ አስደናቂ ምላሽ የሰጡት። አገሬ በፈለገችን ጊዜ አንድም ቀን እምቢብያት አላውቅም። አሁን ደግሞ አገሬ እየጠራችኝ ነው። አማራው በዘሩ ተለይቶ ተጨፈጨፈ፣ ድረስለት። ህወሓት የደርግን መንግሥት ተተክቶ መንበረ ሥልጣኑን እንደተረከበ በሰኔ መጨረሻ 1983 ዓ ም በአውሮፓውያንና አሜሪካ አቀናባሪነት የተደረገው ብሔራዊ የሰላም ኮንፈረንስ ነበር። በዚያ ኮንፈረንስ ፕሮፌሰር አስራት አዲስ አበባ ዩኒቨርሲቲን ወክሎ የታደመው ቡድን አባል ሆነው ሊገኙ ቻሉ። በዚያ ስብሰባ ላይ የተለያዩ ብሔረሰቦችን የወከሉ ቡድኖች ሲኖሩ በህዝብ ብዛቱ አንደኛ የሆነውን አማራን የወከለው ቡድን ግን አልነበረም። የስብሰባው ዋነኛ አጀንዳም ስለ ተጨቆኑ ብሔር ብሔረሰቦች ወዘተ የሚል ሲሆን ጨቋኝ ሆኖ የቀረበው ቡድን ደግሞ አማራው ነበር። ይህ ነገር መንግስት በሚቆጣጠራቸው ሚዲያ ሳይቀር አማራው ደርግና የአፄው ስርዓት ላጠፉት ጥፋቶች ሁሉ እንደ ዋና ባለቤት ተደርጎ ተወሰደ። ቋንቋው ቆሻሻ ቋንቋ ወይም እንደ ኦነግ አጠራር አፋን አጅዋ ተብሎ ይጠራ ጀመር። በግልጽም የመንግስት አካል የነበረው የወቅቱ ጠቅላይ ሚኒስትር ታምራት ላይኔ ሳይቀር ኤርትራ ድረስ ሂዶ በነፍጠኛው ስርዓት ለተደረጉ ማንኛውም ግፍና በደል እኔ በአማራው ስም ይቅርታ ጠይቃለሁ የሚል ሰንፋጭ ንግግር አድርጎ መጣ። ይህ ሁሉ በሬ ወለድ ፕሮፓጋንዳ ፍሬ አፍርቶ ወደ ተግባር ተለወጠም። ይህንን የቃላት ትንኮሳ ወደ ተግባር ለመለወጥ ሁሉም ታጣቂ ኃይሎች ተንቀሳቅሰዋል። ኦነግ ኦህዴድ በበደኖ 154 ሰው ጊራዋ፣ ኩርፋ፣ ጨሌ፣ ለንጋ፣ ኬርሳ፣ ሶካ፣ ደደር፣ ሄርና፣ ቁኒ፣ መስላ፣ ጋልቲ፣ ደባ የቻባሉ አካባቢዎች ከ1000 ሰው በላይ አርባ ጉጉ ላይ ከሞተው ውጭ ከ32000 በላይ ሰው ከመኖሪያው ተፈናቅሏል። አርሲ ነገሌ 60 ሰው፣ ወለጋ ከ200 ሰው በላይ እንደ ዱር እንስሳ ታድነው ተገለዋል። ይህ ከብዙ በጥቂቱ ነው። ሴቶችን መድፈር፣ ጽንሳቸውን ከማፀን እያወጡ ማሳየት ዋና መዝናኛቸው ነበር። ይህ ሁሉ ሲሆን ህወሓት ዳር ቆሞ ለኦነግና ለሌሎች መሳሪያ እያስታጠቀ ያልታጠቁ ንጹሕ ገበሬ አማራዎችን አስጨፈጨፈ። የሚገርመው በቀደመ ስሙ ኢሕዴን የጥምቀት ስሙ ብአዴን የሚባለው ድርጅት ይህ ሁሉ ጭፍጨፋ ሲካሄድ አንድም ተቃውሞ አላደረገም። ከባዕዲን ይልቅ የኢሳ ሶማሌ ጎሳዎች ለመንግሥት ባስገቡት ደብዳቤ እንደገለጹት ይህ በኦነግና ኦህዴድ አማካኝነት የሚደረግ የንጹሕ አንጭፍጨፋ ማስቆም ካልቻላችሁ እኛ ጣልቃ ገብተን እናስቆማለን የሚል የወንድማዊና ታሪክ የማይረሳው ሥራ ሰርተውልናል። እንግዲህ ከላይ የጠቀስናቸው ምክንያቶችና ሌሎችም ተጨምረው ነው ፕሮፌሰር አስራትን መአሕድን ጥር ወር 1984 ዓ ም ሊያቋቁሙ ያስቻላቸው። መላው አማራ ህዝባዊ ድርጅት ገና ከጅማሮ በተለያዩ የአገሪቱ ክፍሎች ጽሕፈት ቤት የከፈተ ሲሆን በተለያየ መንገድ ተጽዕኖ ማድረግ ጀመረ። በህዳር ወር 1985 ዓ ም ደብረ ብርሃን ላይ ያደረገው ህዝባዊ ስብሰባ ድርጅቱን በመንግሥት ደህንነቶች ክትትል ስር እንዳይወጣ አደረገው። ማህድን እንደፈሩት የሚያስታውቀው በወቅቱ የመከላከያ ሚኒስትር የነበሩት አቶ ስዬ አብርሃ የድርጅታቸው ስብሰባ ላይ በዚህ ሰዓት ለእኛ ስጋት ይሆናሉ ብላችሁ ወላ ኮሎኔል መንግስቱን ወላ ኮሎኔል ጎሹ ወልዴን አታስቧቸው ዋናው ስጋት ከጉያችን ስር ያሉት ፕሮፌሰር አስራት ወልደየስ ናቸው ሲሉ የተናገሩትን ማስታወስ ይበቃል። ይህ የሚያመላክተው ህወሓት ማዕድን ምን ያህል ፈርቶት እንደነበር ነው። ከመስከረም እስከ ሐምሌ 1985 ዓ.ም ብቻ ከአርባ በላይ የማዕድ ማዕከላዊ ኮሚቴ አባላት ታስረዋል። ፕሮፌሰር አስራት ከአርባ አንዱ የዩኒቨርሲቲ መምህራኖች ጋር በአቅም ማነስ በሚል ፖለቲካዊ ስም ማጥፋት ታርጋ በወይዘሮ ገነት ዘውዴ በሚመራው ትምህርት ሚኒስቴር ተባረዋል። ይህ እንግዲህ የሚሆነውና ስላቅነቱ ጎልቶ የሚታየው ከኤደንቡርጋ ዩኒቨርሲቲ የተመረቁትን ምሁር ከደደቢት በረሃ የመጣው ቡድን አቅም ማነስ አለባቸው ብሎ ሲያባረራቸው ነው። በ1986 ዓ ም መንግስታዊ ጁንታ እውቁን ምሁር ደብረ ብርሃን ስብሰባ ላይ ባደረጉት ንግግር አማካኝነት መንግስትን በኃይል ለመገልበጥ አሲረዋል ሲል ሁለት ዓመት ፈረደባቸው። እዛው እስር ላይ እያሉ በ1988 ዓ ም እንደገና በሌላ ክስ ሦስት ዓመት ጨምረባቸው። ይህ ሁሉ የሚሆነው 65 ዓመት በላይ የነበሩ አዛውንት ላይ ነበር። ፕሮፌሰር ከዚህ ዓመት በኋላ ግን ጤና አጡ። በተከታታይም ሐኪሞች የውጭ ህክምና ያስፈልጋቸዋል ቢባልም መንግሥት ሊቀበል አልቻለም። በመጨረሻ ከተዳከሙ በኋላ በታህሳስ ወር 1991 ዓ ም ወደ ውጭ እንዲሄዱ ቢፈቀድም በጣም ተዳክመው ስለነበር ከአምስት ወር በኋላ ግንቦት 6 ቀን 1991 ዓ ም በፊላደልፊያ ሊያርፉ ችለዋል። ለግፏን የአማራ ህዝብ የተከፈለ ውድ ዋጋ ነፍሴር ፕሮፌሰር አስራት ወልደየስ። ጣና ቴሌቪዥን ከሀቅ ጋር የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ የዛሬ የሰኔ 12 ቀን 2017 ዓም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎቻችን ይደርሷችሁ የዩትዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን